ባለንበት የዲጂታል ዓለም በእጅ ስልኬ ክፍያ መፈጸም፣ በግል ኮምፒውተሬ የሰነዶችን ዝውውር ማከናወን እችላለሁ። አሁን ላይ ዓለማችን ባልተጠበቀ ፍጥነት አራተኛውን የኢንዱስትሪ አብዮት እያካሄደች ትገኛለች። በዚህ ውስጥ ታዲያ ሀገራት የዲጂታል ቴክኖሎጂን ለማስፋፋት ትልቅ ትኩረት ሰጥተው እየሰሩበት ይገኛሉ። ጊዜ የሚፈጁና አነስተኛ ውጤት ያላቸው ማኑዋል አሰራሮች ቅልጥፍናን በሚፈጥሩና በአንድ ጊዜ ብዙ ውጤትን በሚያስገኙ ቴክኖሎጂዎች እየተተኩ መጥተዋል። ኢትዮጵያም ዜጎቿን ከዚህ ክስተት ተጠቃሚ ለማድረግና ወጣቶች በአዲሱ የዓለም ስርዓት ውስጥ ስኬታማ እንዲሆኑ እየሰራች ትገኛለች። የዚሁ አካል የሆነው የዲጂታል ኢትዮጵያ ስትራቴጂ 2025 ተቀርጾ ተግባራዊ ተደርጓል። በዚህም በአጠቃላይ ኢኮኖሚው በዲጂታል ቴክኖሎጂ የሚታገዝበት ስርዓት እየተዘረጋ ነው። እናም ለዚህ የዲጂታል ኢትዮጵያ ጉዞ አስቻይ ሁኔታዎችን ለመፍጠር በትኩረት እየተሰራ ይገኛል። ዲጂታል ኢትዮጵያን ለመገንባት በተሰጠው ትኩረትም አስፈላጊ መሰረተ ልማቶችን የማሟላት ተግባራት እየተሰሩ ይገኛሉ። የኤሌክትሪክ መሰረተ ልማትን ማስፋፋትና የቴሌኮም አውታሮችን መዘርጋት በዚህ ረገድ ጉልህ የሚጠቀስ ተግባር። የመሰረተ ልማቶች ችግር እየተፈታ በመምጣቱም አሁን ላይ የዲጂታል አገልግሎት ተጠቃሚዎች ቁጥር እየጨመረ መጥቷል። ከዲጂታል ኢኮኖሚ ግንባታ ትሩፋቶች በትልቁ የሚነሳው በኤሌክትሮኒክ የሚደረገው የገንዘብ ዝውውር አንደኛው ነው። ከአራት ዓመታት በፊት በኢትዮጵያ የነበረው የዲጂታል የገንዘብ ዝውውር መጠን 50 ቢሊዮን ብር ሲሆን አሁን ላይ 9.7 ትሪሊዮን ብር ደርሷል። ዛሬ ላይ ከ536 በላይ የመንግስት አገልግሎቶች ከእጅ ንክኪ ወጥተው በዲጂታል ቴክኖሎጂ ተተክተዋል። ከነዚህም በኦንላይን ታክስን የማሳወቅና መክፈል አንደኛው ነው። በ2016 የበጀት ዓመት ለገቢዎች ሚኒስቴር ታክሳቸውን ካሳወቁ 37637 ታክስ ከፋዮች መካከል 25623 የሚሆኑት የኤሌክትሮኒክ የክፍያ ስርዓትን በመጠቀም በባንክና በቴሌብር በኩል ከ94 ቢሊዮን ብር በላይ ክፍያ መፈጸም ችለዋል። በሌላ በኩል በኦንላይን የንግድ ፈቃድ አገልግሎት ማግኘት ላይም ከፍተኛ ለውጥ ታይቷል። በሀገር አቀፍ ደረጃ በ2015 የበጀት ዓመት በኦንላይን የተሰጠ የንግድ ምዝገባና ፈቃድ አገልግሎቱ 1.4 ሚሊዮን ነበር። በ2016 የበጀት ዓመት ይህ ቁጥር ወደ 2.3 ሚሊዮን አድጓል። በዲጂታል ትራንስፎርሜሽን ሌላው አጥጋቢ ለውጥ የታየበት ብሔራዊ የዲጂታል መታወቂያ ምዝገባ ነው። እስካሁን ከ12 ሚሊዮን በላይ ሰዎች የዲጂታል መታወቂያን አግኝተዋል። በቀጣይ ለዲጂታል ኢትዮጵያ ስትራቴጂ ስኬታማነት የኢንተርኔት መሰረተ ልማትን ማስፋፋት፣ የኤሌክትሪክ ኃይል አቅርቦትን መጨመር፣ በቂ የሰለጠነ የሰው ኃይልን ማፍራት ትኩረት የሚሹ ጉዳዮች ናቸው።